ኤፍኤም አዲስ ዘጠና ሰባት ነጥብ አንድ ላይ ነው የምትገኙት። መሰንበቻን ደግሞ እያደመጣችሁ ትገኛላችሁ። የተለያዩ ጉዳዮችን እያነሳን ነው ቆይታ እያደረግን የምንገኘው የተወዳጇ ድምፃዊት አንድ ዜማ በተለየ መንገድ በሙዚቃ ተሰርቶ ለአድማጭ ቀርበዋል። ይህንን ስራ ደግሞ የሰራችው በሙዚቃ መምህርነት፣ በሙዚቃ የተሰጠ ውድድሮች ላይ በዳኝነትና በሬዲዮ ፕሮግራም አዘጋጅነት የምናውቃታለን ብሌን ዮሴፍ ናት በፍሉት በማጀብ በመሳሪያ ብቻ በተቀነባበረ የሙዚቃ ስራ ሚካያ በኃይሉን አስታውሳለች። ቀደም ብለን ቀንጨብ አድርገን እንድትሰሙትም ያደረግነው ይህንኑ ነው። ዞር የመጣው በማለት ማለት ነው። ስለዚህ ስራ እንድናውራት ለምን ተሰራ ብለን ልንጠይቃት መስመር ላይ እናገኛታለን። ጥቂት ግን ስሙት እስቲ። መልካም ተመልሰናል ብሌንን አግኝተናታል ሰላም ብሌን እንዴት አለሽ አለው ይመስገን አመሰግናለሁ በቅድሚያ ለፍቃድሽ አመሰግናለሁ በጣም እሺ ከዚህ ቀደም በሁለት ነጠላ ሙዚቃዎች እናቅሻለን እና በመሳሪያ ብቻ የተቀነባበሩ ስራዎች ከአይናችንም ከጆሮችንም ርቀዋል ይባላል እና እንደው እሱ አይነት ስራ ሲወጣና በድምፅ ደግሞ ተጫውተሽ ሁለቱ ነጠላ ሙዚቃዎች ሲወጡ ያለው ስሜት ተመሳሳይ ነው? በነገራችን ላይ ተመሳሳይ አይደለም፣ ስሜቱ ይለያያል። ብዙ የሰራውበት አይደለም የመሳሪያ ቅንብሩን። እዛኛው ላይ አዲስ ግጥም፣ አዲስ ዜማ፣ ሀሳቦች ብዙ የሙዚቃ ሀሳቦች ያሉበት ነው እና እሱ ላይ ብዙ የምትጨነቀው ነገር ይበዛል ይመስለኛል። የኢንስትሩመንታል ሙዚቃ ሲሆን ደግሞ ለዛ መሳሪያ የሚስማማውን ሙዚቃ መምረጥ ነው መጀመሪያ የሚያስጨንቀው። ይለያያል ግን ስሜቱ ይለያያል። መልካም። ዞሮ የመጣው የሚካያ በኃይሉን ስና በፍሉት በመሳሪያ ብቻ በተቀነባበረ መንገድ ተጫውተሸዋል። ለምን መጫወት ፈለግሽ ይህንን የ የሚካያን ስራ ብዙ ምክንያቶች አሉኝ፣ የመረጥኩበት ምክንያት የተለየ ስሜት አለኝ እኔም። ለዚህ ስራ ከሙዚቃ ውጭ ብዙ ሀሳቦችን የያዘ መንፈሳዊም ከፍታ ያለው ኤልያስ መልካ የሚካያ በኃይሉ የመንፈሳዊ ጥንካሬዎች በተለያዩ ስራዎች ውስጥ ተገልጸዋል። ከእነሱ መካከል ቀደም ያለው እንዴት ነው ምንድን ነው ተብሎ እንደውም ብዙ መመርመር ያለበት አይነት ስራ ነው ብዬ ነው ማስበው። በመጀመሪያ ግጥም፣ ሀሳቡ ያው መንፈሳዊ ሀሳብ ነው የያዘው ከመጽሐፍ ቅዱስ ውስጥ የተወሰደ የጠፋው ልጅ የሚለውን ሀሳብ ነው። እንግዲህ እዚህ ላይ የንስሐም መዝሙር ነው ይሉታል አንዳንድ ሰዎች። ይህንን ስራ የተለየ ስሜት ነበረኝ ለዚህ ስራ። ቀደም ብሎ መልካም፣ የተሰራበት ሂደት ምን ይመስል ነበረ? ብለህ ወደ ሙዚቃ መሳሪያ ጨዋታ ስትመጣ፣ በመጀመሪያ ከሙዚቃ መሳሪያው ጋር መስማማት አለበት የምትመርጠው ዜማ። ስለምወደውን ብቻ ሳይሆን እኔ የምጫወተው ፍሉት ለዚህ ዜማ ስትራክቸር እና ለዜማ አካሄዱ አንደኛ የተስማማ ሆነልኝ። ሁለተኛ ነገር ደግሞ በስሜትም ለስለስ ያለ በጣም አግሬሲቭ ያልሆነ ለመንፈስ ለስሜት የበለጠ የቀረበ ከምንላቸው የሙዚቃ መሳሪያዎች መካከል ስዊትነስን አንድ ላይ ኢሞሽንን ከሚይዙ የሙዚቃ መሳሪያዎች መካከል ፍሉት አንዱ ነው። ይህንን ስሜት ለማጋባት ይችላል ብዬ ነው አንድም የመረጡት። ሚካያ በኢትዮጵያ ሙዚቃ ውስጥ እንግዲህ ታይተው ጥፍት ካሉት ሙዚቀኞች መሀል ናት እና ሚካያ በኃይሉን በመጫወትሽ ምን አገኘሽ? የሚገርመው ሚካያ በኃይሉን እኔ ከልጅነት ጀምሮ ስሰማት ነው የኖርኩት። በጣም ነው መወዳት። የሙዚቃ ስራዎቿ ሁሉ እስከ ሁለተኛው አልበማ ድረስ እምብዛም ባይደመጥም በጣም ከምሰማቸው የሙዚቃ ስራዎች መካከል አንዱ ነው እና እሷን ባገኛት ብዬ ከምመኛቸው የሙዚቃ ባለሙያዎች አንዷ ይሄ መንፈስ ሰዎች ጋር እንዳለ አውቃለሁ። ከልብ በቃ እስካሁን ድረስ ወደው የሚሰማት በጣም ብዙ ሰዎች እንዳለው አውቃለሁ። ከነሱ መካከል እኔ ነኝ አንዷ ነኝ። እሱን ስሜት ሼር ስላደረጉን ለነግር አልችልም። የተሰማኝ ደስታ እውነት ነው ማለት ነው። የእሷ ስሜት የእሷ መንፈስ እስካሁን ድረስ በደንብ በሰዎች ልብ ውስጥ አለ የሚለውን ነገር በደንብ እንዲሰማኝ ነው ያደረገኝ። በነገሮች ላይ ድምፅሽን ከሚካያ በኃይሉ ጋር የሚያመሳስሉ ሰዎች ጥቂት አይደሉም። እኔም እንደዛ ይሰማኛል፣ እና ከማድመጥ ይመነጫል። ረጅም ጊዜ እሷን ስራ ተጫውተሻል። ያው እሷን ለመምሰል ብዬ ያረኩት ምንም አይነት ነገር የለም። ግን በጣም በርካታ ሰዎች ነው ይሄንን አስተያየት የሚሰጡኝና አዳማጭ የበለጠ ነው ከአንተ በላይ አንተን የሚያዳምጠውና፣ እኔም ከዛ በኋላ የተወሰኑ ያዘፋፈን ከለሮች፣ አንዳንድ ነገሮችን ፊል አድርግ ያለው ግን የሚገርምህ እኔ በጣም በጣም ነው ያዳመጥ ኳትኝ ከመጀመሪያ አልበሟ እስከ ሁለተኛው ድረስ እና ማዳመጥ የሚባለው ነገር ሰውን ኢንፍሉዌንስ እንደሚያደርግ ነው ያየሁት። የእሷን ስራዎች ስሰራ አልኖርኩም፣ ግን በጣም ሳዳምጥ ቆይቻለው። ምናልባት እሱ ለመመሳሰሉ ምክንያት ሊሆን ይችላል። ብሌን፣ ቅድም አንድ ነገር ሳነሳ ነበረ፣ በተለይ በመሳሪያ ብቻ የተቀነባበሩ ስራዎች ከይናችንም ከጆሮችንም ርቀዋልና ለምንድ ነው በብዛት ማይሰራልን? ምን ታስተው ያለሽ የሚገርምህ አሁን እንግዲህ የያሬድ የሙዚቃ ትምህርት ቤት ገብቶ የተመረቀ ሰው ሁሉ የሙዚቃ መሳሪያ ነው ሜጀር አድርጎ የሚወጣው የሚመረቀው። ከዛ በኋላ በተለያዩ መንገዶች ውስጥ ነው የሚያልፈው። የተወሰነ ሰው ብቻ ፐርፎርመር ይሆናል በሙዚቃ መሳሪያው፣ ወይ የተወሰነ የሙዚቃ መሳሪያ ለውጥ ያደርጋል። ከዛ ውጭ ግን ሁላችንም ሜጀር የሚባል አንድ የሙዚቃ መሳሪያ አለንና እሱን ለመስራት አዶን ነው። ለምን እንደሆነ ግን ብዙ አንደፍር። እኔም ይህንን ለመስራት አንዳንድ ጓደኞቼ ናቸው። እኔ መጀመሪያ ያሰብኩት ነገር አይደለም። በራሴ በጣም መጫወት እወዳለሁኝ። የራሴ የራሴን መሳሪያ አብሬያት የኖር ኳት ስለሆነች ፍሉት ማለት ነው። እና አንድ ጓደኛ ነው ለምንድን ነው ሪኮርድ ማታደረግ ብሎ ድንገት ያስታወሰኝ ማለት ይችላል። ግን እንደሚያስፈልግ ደግሞ አምናል። ስለዚህ በቀጣይ ብዙ ስራዎች አሉ ጠብቁ ነው እያለሽ፣ በነገራችን ላይ በጣም ብዙ ሪኮርድ ያደረኳቸው ኢንስትሩመንታሎች አሉ እና ከእነሱ መካከል ሆን ብዬ ነው ይህንን የመጀመሪያ ያደረግኩት። የመጀመሪያ ስራ እንዲሆን ከልቤ ነው የፈለግኩት ይህንን ስራ። ሌሎች የተመረጡ ስራዎች ነበሩ፣ ይሄ ይሁን ይሄ ይሁን የሚል ግን፣ ከሀሳቡ ግዝፈት አንጻር እንደ ባርኪ መግባት ነው ብዬን ያሰብኩትኝ ከፍ ባለ ሀሳብ። በጣም የሚያበረታታ ነገር ነው የገጠመኝ፣ እውነቱን ስነግርህ፣ እንደውም ኤክስፔክት አላደረግኩም። ኢንስትሩመንታል ነገር ብዙም የሚደመጥበት ነገር ያነሰ ስለሆነ አልጠበቅኩም ነበር እና በጣም ደስ የሚሉ ድጋፎችን ያገኘሁትኝ እንደሱ እንግዲህ ከዚህም በኋላ ኦሪጂናል የሆኑ ስራዎችን ሌሎችን ኢንስትሩመንታሎችም እንግዲህ ዩቲዩብ ቻናል ስጀምር የተለያዩ የሙዚቃ ጉዳዮችን ነው በዚህ ዩቲዩብ ቻናል ላይ ይዤ ለመምጣት ያሰብኩት። ይሄኛው አንዱ ነው። በጣም ጥሩ። ሁለት ነጠላ ሙዚቃዎችሽ ተወዳጅ ናቸው። ሙናይ በተለይ በጣም ብዙ ሰው ይወደዋል። ከሁለት ዓመት በፊት ነበር የወጣው። አልበም አለቅ አልበም እየሰራሽ እንደነበረ በሆነ ጊዜ ስታውሪ ሰምቻለሁ። ምን ደረጃ ደረሰ? አው እየሰራው ነው ያለሁት በተገቢው ፍጥነትና ብዛት እየሰራው ላይሆን ይችላል ግን አልበሜን ኦልሞስት አጋምሻለው። በዚሁ ደግሞ ዩቱብ ቻናል ላይ የተለያዩ ነጠላ ስራዎችንም ላይቭ ፐርፎርማንሶችንም ጥሩ የሙዚቃ ጉዳዮችንም አነሳለሁም። እንዳልከው ደግሞ የሰራዋቸው አዳዲስ ሌሎችም የድምጽ ስራዎች ማለት ነው። እነሱም ይኖራሉ። እሺ ብሌንን በተስጦ ውድድር በዳኝነት እናቅሻለን። የሬዲዮ ፕሮግራም ላይ እንዲሁ ደግሞ አቅራቢ ነሽ፣ ጥሩጥሩ ሙዚቃዎች ትመርጫለሽ። ከዛ ውጭ ደግሞ እንዲሁ ድምፃዊም ጭምር ነሽ። የአንቺ በድምፅ የተሰሩ ስራዎች ሲወጡ እንግዲህ አንቺ ዳኛ ነበር፣ አንቺን ደግሞ ሚዳኛ አድማጭ ይኖራልና እሱ ነገር እንዴት ይታረቃል? ለሚመጡ ሀሳቦች ለሚመጡ አስተያየቶች፣ አው ቀላል አይሆንም ምልህ። አንዳንድ ሀሳቦች ወይ ደግሞ በቴሪ የምታውቃቸው አንተ ጋር የሌሉ ግን ሌሎች ሰዎች ጋር ስጦታ ሆነው የተሰጧቸው ነገሮች ብዙ አሉና እነሱ ሁሉ ነገሮች ላይ ብዙ ሀሳቦችን መሰንዘር ያው፣ ከዛ በኋላ ደግሞ እሷ ደግሞ እንዴት ትሆን ይሆን የሚል ነገርን መጫሩ አይቀርም። ይሄ የሰው ስሜት ነው። ልክ ነውን ብዬ ነው ማስበው። እንደዚህ ቢታሰብ፣ እኔ ሁሌ የምለው ነገር ሁሉም ነገር ከፍቅር ነው የሚመነጨው ብዬ አስባለሁ። እና እንግዲህ እኔ በፍቅር የሰራሁትን ነገር ወድጄ፣ ሰው ይወደዋል ብዬ ያሰብኩትን ነገር፣ ከዛም ደግሞ የቻልኩትን ነገር ነው የማቀርበው። እና እንግዲህ እንደዚህ ከማድረግ ውጭ ምንም ሌላ የሚደረግ ነገር የለም። በተሰጠህ ልክ፣ ባለህ ልክ መስጠት ልክ ነው ብዬ አስባለሁ። የሌለህን ልታመጣ አትችልም። ያለህን ደግሞ መንፈግ ደግሞ ልክ ነው ብዬ አላስብም ስለዚህ ከፍቅር የመነጩ ስራዎችን ይሰራሉ ከዛ በኋላ እንግዲህ እቀበላለሁ መልካም በጣም እናመሰግናለን ብሌን ለሰጠሽን ጊዜ እግዚአብሔር ያክብርልኝ ስለ ደወልክ ስለ አውራሃኝ አመሰግናለሁ በጣም እሺ መሰንበቻ ይመለሳል አብራችሁ